ያደረገ ነገር ብትጥል ቅባት እንዳጥል ኤልሳ አንድ ነገር ያደረገው ይሄንን ቅባት አልጥለው። ተመለስ ብትለኝ አይገባኝ ሂድ ብትለኝም አይገባኝ። ለምን እኔ የሚፈልገው ቅባቱን አንዴ ቀይ ጃቹ ከፋ እኔ የሚፈልገው ቅባቱን ነው። በል ምድር ተናውጣለች። አንተ ዛሬ ኑሮ በሆን በኑሮ ውድነት አቤት ጦርነቱ ወጀቡ መከራው ማበሉ በጣም ዓለም ሼክ እየተናወጠች ነው ያለችው። ነገር ግን በምትናወጥ ዓለም ላይ አናውጣት ኖራለ አሜን ይውልለት። እጃችሁን ጎናችሁ ያለውን ሰውን በሚናወጥ አለም ላይ ባልስ አናውጠት እኖራለሁ በሉ። እኔ ምስክሬ ነው። እግዚአብሔር ዛሬ በኢየሱሱም የሚያናውጥ ቅባት እዛችሁ ትወጣላችሁ። ባላችሁበት ሰፈር ላይ የሚያናውጥ ቅባት፣ የሚለይ ቅባት፣ የሚጠራ ቅባት። እስቲ እጃችሁን ከፍ አድርጉና እግዚአብሔር በሉት፣ ነገሬን በሉት፣ ጠራው በሉ ነቢይ የሆነ ትንቢት የሆነ የሆነ ስልክ ቁጥር የሆነ ቤት ቁጥር እስኪነገር እንዳትጠብቅ። እኔ እያልኩ ያለሁት ዛሬ አንድ ቃል ነው። እግዚአብሔር ነገር ጠርቶልሃል። ጤንነት ነው ተጠርቶልሃል። በረከት ነው ተጠርቶልሃል። ፈውስ ነው ተጠርቶልሃል። ድል ነው ተጠርቶልሃል። ቻቹ አልኩና ተጠርቶልኛል በልባክ። እግዚአብሔር ጠራልኝ በሉት። ማን ሶፍት ያዘ ሰው የሚተባበሪ ያለው ሰው ወራ ማሰከረበሽ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ታምናላችሁ? ጌታ ይባረክ። ከዚህ ቤት ስትወጡ እግዚአብሔር ድንቅ የሚያደርግባችሁ ሰዎች አላችሁ። ጌታ ነገራችሁ ብሎኛል። ነገራችሁ ይጠራል። አሜን በላ። እግዚአብሔር ቃል ካወጣ እምቢ ምን ነገር አለ አለ ወይ? ምራፍ አን ምራፍ ሁለት ላይ ኤልሳ ምን አድረገ? የፈለገውን ቅባት አገኘ። ምንድን ነው ከኔ የምትፈልገው ኤልያስ ብሎ ሲጠይቀው ኤልያስ ኤልሳ ሲጠይቀው እንዲያህል አንተ ላይ ያለው ምን ቅባት በእኔ ላይ ስንት እጥፍ፣ እስኪ ሁለት እጥፍ በሎች። እንደውም እንዳንተ ሰው ማገልገል የሚፈልገው አለ ከአንተ በሚበልጥ እጥፍ። እኔ ካገለገላችሁ አይቀር እኔም አይደለም እዛ ኢትዮጵያ ላይ ያሉ እነ ፕሮፌት እዩ ሌሎችም አይደለም። እኔ እንደው ልተንብይባችሁ፣ እውነት እግዚአብሔር ምምሪቱ ላይ ከፍ አድርጎ ያነሳቸው ሰዎች እንደነሱ አይደለም እግዚአብሔር በሰባት እጥፍ ይቀባሃል። እኔ ጌታ እንዲህ ብሎ እየተናገረ ነው። አንተ የብዙ ዘርን የበላ መንፈስ ትቀጣዋለ ወይኔ ለተቀበለዩ ማና ኩሩ ቹኩሩ ቡሻ መንፈስ ቅዱስ ተንቢባቸው እያለ ነው። በእናንተ ዘመን ትውልድ አይበላ ማቱረበስ አይ አባባሲያ ኢየሱስ ጌታ ነው። ቅባት ነው የሚጠራ ቅባት፣ የሚለይ ቅባት፣ የኃይል ቅባት ማና ኩር ዱልጋ ሰካ

ምንል በላ ኢየሱስ ክብር ስጠው። ሃሌሉያ! አንድ ጊዜ እጃችሁን ግንባራችሁ ላይ አስቀምጡና ይቀባለው በልባክ። እንደዚህ ነው መታወረው። ጮክ ብለ ይቀባለው በል። ቅባት ትቀበላለ። ቅባቱ ራሱ ጠርቶ ያመጣል። ያንተ ነገር ከተበላበት ያመጣል። ያንተ ነገር ከተያዘበት ያመጣል ያንተ ነገር ከታሰረበት ያመጣል። እስጩና ቅባ ብለው አንድ ሁለት ሰው የመጨረሻ ሆነ። በኢየሱስ አጨብጭቡሽ ለጌታ አስክብል እኔ ጌታ ሊዛሪን ጌታ ምስክ ታውቃላችሁ። ኤልሳ ጋር ያለው ቅባት ምን አይነት ካልከው የሚጠራ ቅባት ሃሌሉያ ዝም ብሎ አይደለም፣ የሙጥኝ ያለው ዝም ብሎ አይደለም። ኤልያስ ኤልያስ ያለው ከአንተ አልለይህም ያለው ዝም ብሎ አይደለም። አለቅም ያለው ዝም ብሎ አይደለም። ዘንድሮ እንደዚህ ቀባኝ ቀባኝ የሚሉ ሰዎች በጠላታቸው ላይ ይቀባሉ። አሜን ብለ ተገበል በኢየሱስ ዳቦ ከምትለምን ብዴና ከም እንጀራ ከምትለምን ብርከ ዶላር ከምትለምን ጌታ መስክረውን ቅባት ለምን ቅባት ካለ ቅባቱ ጠርቶ ያመጣል። እስጪውና ቅባት ወልባክ ድገሙ ቅባት በሉ። የአንዳንድ ሰዎች ቤት ዛሬ በቅባት ይሞላል። የአንዳንድ ሰዎች ዛሬ ህይወት በቅባት ቅባት አሜን በላ ኤልያስ ኤልሳ እንዲሁ አይደለም። ቅባት አለ፣ ቅባት አለ። ከአንድም ሶስት ቦታ ጌልጌላ፣ ቤቴል አለ፣ እያርድኩ አለ፣ ዮርዳኖስ አለ። ኧረ ተለው፣ ኧረ ተወኝ፣ ኧረ ልቀቀኝ፣ ኧረ ተወኝ። አለቀም፣ አለቀም። ምንድን ነው ቅባት? ምንድን ነው ቅባት? ምንድን ነው ቅባት? አንድም ቦታ ላይ ገንዘብ ያለል አሜን በላ። ሳልወሰድ ከአንተ ምን ትፈልጋለህ ሲለው እንደዚህ ያለ ኤልሳዕ የእግዚአብሔር ሰው ያለ አቤት አለ አንተ ላይ ያለው ቅባት በእኔ ላይ ሁለት እጥፍ። እንደው ኤልያስ አንድ ነገር ጠብቆ ነበረ የሆነ ነገር እባክህን ገንዘብ ስጠኝ ምክንያቱም ነቢያቶች አብጣም ናቸው። የነገስታት ግቢ በሙሉ ይገባሉ። ይኸውላችሁ እዚህ ከዚኛው ምዕራፍ በኋላ መለስ ብላችሁ ምዕራፍ አምስት ላይ ስትመለከቱ አንድ የሶሪያ የንጉሱ አለቃ ዋና አዛዥ ንዕማን የሚባለው ለምጻም ሰው ሲመጣ ወደ ኤልሳ ይዞ የመጣው ብዙ ብርና ወርቅ ልብስ አለ። በጣም ሀብታም ናቸው። ቢጠይቁ ነቢያቶች ጋር ሀብት አለ። እኔ ዛሬ ነቢያት ላይ የነቢያትን መባረክ የሚረግም ዛሬ የተረገመ ይሆን። የሚረግም እኮ አለ። ነቢይ እኮ ጥሩ መኪና ቢነዳ ጥሩ ቤት ላይ ቢኖር አንድ ቤት ላይ ሆኖ ወይ ሊንጎ እያወረን ያለ ፓስተር እንትና እኮ የሚገርም መኪና አለው፣ የስምንት ሚሊዮን ብር መኪና አለው። ምናምን ለስና ወራ አንዷ ተነሰችና፣ ከየት አመጣለች? ሸቃባ ከየት አመጣ? እንዴት አገልጋይ ሆነ? የስምንት ሚሊዮን መኪና ይነዳል አለች። አቤት ይስበርልን። በዛን ዘመን ነቢያቶች ባሉ የመንግስትን ቁልፍ የያዙ ናቸው። ለምን አትልም የነገስታት ቁልፍ በነቢያት እጅ ያለ ያ ሰው መቶ እኮ እንደዚህ አለ፣ ሰባት ጊዜ ሄድና ዮርዳኖስ ላይ ምን በል ብቅ ጥልቅ በል ብቅ ጥልቅ በል ባለ ስልጣን ነው፣ ትልቅ ሰው ነው። ነገር ግን ብቅ ጥልቅ በል ብቅ ጥልቅ በል ከዛ እሱ ደግሞ እንደዚህ አለ። እግሬ ለመጥቶ ሰግዶልኝ ወድቆልኝ ምንድን ነው የሚባለው? ማሳጅ አድጎኝ አሽቶኝ ወጋው። ቃል ከወጣ ይበቃል። አሜን በላ። አንተ ነቢይን አታድክም። ቃል ከወጣ ቀበል

አጨብጭበ ክብር ስመናል። ሌላ ባድ ላባት ዛሬ ለአንድ ሰው የቅባት ቀን ይሆንለታል። እጃችሁን ጎናችሁ ያለውን ዛሬ የቅባት ቀን ይሆንላል። ያንተ ነገር የሚጠራ በለው። በቅባት እኔ ቀብቶ ዛሬ በቅባት ጠራላለሁ። አለቅም በአንተ ቤት ላይ በአንተ ፊት ላይ ሊቆም አይችልም። ከዚህ በኋላ አዝላለሁ። ቅባቱ ይጠራ። አይገርም። ኤልያስ አንድ ነገር ነው ያለው። ኤልሳ ነው አቤስ ለው አስቸጋሪ ነገር ለምንሃል። ወይኔ ምን ማለት ነው? ሌላው ነገር ቢሆን ውልቅ አድርጌ የሰጠ ነበር። ግን አንተ አሁን የለመንከው የሰማዩን ነው። አረ ጸሎታችን ይቀየዛል። ወንድሜ መጀመሪያ ምን መቀበል እንዳለብ አጥብቀ ጸልይ። ለምን መጸለይ እንዳለብ ለምን መለመን እንዳለብ በጌታ በኢየሱስ እኔ ዛሬም ላውጭ እዚች መድረክ ላይ ቆሜ፣ አሁን የሚጠራላችሁ ሰዎች አላችሁ። ብሎክ የተደረጉ ስልኮች ሲከፈቱ አይቻሉ። አንቺን አላናግርም ብሎ የዘጋብሽን ስልክ አሁን ከፍተዋለሁ። ወደደም ጠለም፣ አንተ ጋር ይደውላል ለመሳ ይሆንለት ቅባት ነዋ! ቅባት ነዋ! ጭና ቅባት ነዋ! በል ድገመኝ። እኔ አይደለም ከኢትዮጵያ አይደለም ከአፍሪካና ከደቡብ አፍሪካ ከአውሮፓና ከአሜሪካ የአንተን ነገር ጠርቼልሃለሁ። እኔ እዚህ የሚካሉ ማለት ነው ምድማረግጣቃለ ብዙ የማገለግላቸው ሰዎች አሉ። ግን ከዛሬ ጀምሮ አንድ ነገር አደርጋለሁ። በቅባት ነው የሚጠራው። ሄሎ የሚል ስልክ ይበዛለሁ አንድ ጊዜ ጭውና ቅባት በሎ በቃ አው ቅባቱን ተቀበለ ተቀበለ። ስንት እጥፍ ሁለት እጥፍ። ወዲያውኑ ቅባት ከተቀበለ በኋላ ዮርዳኖስ ጋር መጣና የኤልያስ አምላክ ሲ የማና አምላክ የኤልያስ አምላክ ብሎ ሲጫው በአንድ ጊዜ ማለት የያዛው የወደቀውን በትር አንስቶ ዮርዳኖስ ላይ ዘረጋና የማና አምላክ የኤልያስ አምላክ ነው አጠፋ እንጂ የኤልሳዕ አምላክ አይደል። ኢየሱስ ጌታ የኤልያስ አምላክ ብሎ እጁን ሲዘረጋ ዮርዳኖስ